ለህክምናን ውድጋዝ ኦክስጅን ያሉት ውያን የኢት ተቅባበላት ተረሼ ወራቤ ኮምፕረንሲቭ ስፔሻላይዝድ ሆስፒታል በኢፌድሪክ አይነት ሚኒስትር አተጋጋዥነት በትጋገዙ መንግስት ጅጋኝ ኡግዣ ሊቀናነ የኦክስጅን ጋዝ ያሉት ውያን ማከለ ግንባታ ብላጅ ምሮት የኢት ተቅባበላታሻን በተጋገዙ መንግስት ቸጅ ጋኝ ኦግዣሊት ጠናነ የህክምነጋዚ ያሉት ወያን ኤት ተቅባበላት የሁን ትነት በተጋገዙ መንግስት ቸጅ ጋኝ የፕሮጀክት ሊጋይ ክትበት ጋር በሆስፒታሊዋ በጦኔጅ ጋኝ ጉት ተረሻን በቲጋገዙ መንግስት ጀጋኛ የፕሮጀክት ሊጋዬ ክትበት ጋራ ትጋጋጂ የዘው ዲፍቅሪ በተቅባበላ ስና ዳቢ ደር የባሉኮ የህክምና ጋዛ ልቶት የግንባተ ብልዋ ማሽን ያውርዶት ብለን ባንጭር ወቅት በከምሎት ላቦት ጃዴ ይልናን ባሎን በህክምና ኦክሲጂኑን ስነት መሰ በሉሌን በኮሮና ቫይረስ ወረራት ወቅት የባደኮ በጂ ሰብቸ ለሞት ተዳረጎ ሰኒሙ ነቃሉ ወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታልን ያላነ ጀጋኛ ኦክሲጂን ሽበትን ባሎን ወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቡሪየ ብላት ዋሳጂ እየሸረፈ ዶክተር ካሪድ ለተዋሳጅ ቻይ ጅጋኝ ቤደባ አንጭር መጥፋሀሜ ባሶት የህክምና ኦክሲጅን ክሽናን ለማሚሎት ባድ አያም አያምሉልነት ሀዋሰዋ አዲስ አበባ ተክናና በላት የትረሻነ ኳት የከሰው የግዶር ወቅት ውጥን የናረኮ በእንቀሎት የብልኤት በግቦት ከ አፍራንቾ ሁኖተን ሂሊተ ይህሊታ ኡራግ የትጂጎት የአትኬሻኔ ኡግዣ ያሶነኮ ያትፋሃሙ ቡሪ የብላት ዋሳጂ የኦክሲጅን ጋር ሲቲ ቅዳም የናሬ አዱላሊ ታቆትም በደበለ ሎለ የፋይነት እጅጋኛኙ ኦግዣከ ጎተተኝ ሆኖ ተከባት ኢክሶት የፕሮጀክቲ ቡር አትጋጋዢ ለሆነ ለፌደሬል ፋይናንስ ሚኒስተር ዋ በከውኔ አትዋጫት ለናራይ ሙወሻሹ ሁሉም አሃተን አቀርቦን ይህነ የቅናት ብል ባንጨር ወቅት ከመሉ ላቦት የጦኘ የሸዋረገ መንግስቱ የግንባታ የቅናት ኤታይ በጥቂ በሎት ብለከጀመራል ከጀመራን በተቀባበላትና ዳቢደር የሆስፒታሊ የማኔጅመንት ወሻሾ የአዝጋግባ ሲቪል ማንዲስቻ የባዮሜዲካል ልብአምቻ ተቲጋገዙ መንግስት ጀጅጋኝ የፕሮጀክት ዲጋይ ክትበት ጋር ማንዲሽ ቸዋ አስባጂ ላሎ ኢንኩ መንገድ የጦኝ ጅጋኝ የብል ወሻብ ቸዋ አሉ ባምጨ ተረከቦን የኤት ተቅባበላት ዋ የቀናት በለላጂ ምሮት የሁንትነት በወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል ቡር የብላት ዋሳጂ የሸረፈ ዶክተር ካሊድ በቲጋገዙ መንግስት ጀጋኝ የፕሮጀክት ዲጋይ ክትበት ጋር አቲጋጋጂ የዘውዴ ፍጥሬዋ በጦኝ ኮንትራክተር በሸዋ ረገ መንግስቱ ጉት ተረሻል